የኩላሊት ህመምን ለመከላከል የሚደረገው ጥረት ሊጠናከር እንደሚገባ ጤና ሚኒስቴር አሳሰበም። የኩላሊት ህክምና ከፍተኛ ወጪ የሚጠይቅ ነው ያሉት የጤና ሚኒስትር ደኤታው ዶክተር ደረጀ ድጉማም ማህበረሰቡ ህመሙን አስቀድሞ መከላከል እንዳለበት ጠቁሟል። ዓለም አቀፉ የኩላሊት ቀን ዛሬ ሐሙስ በተለያዩ ቦታዎች ተከብሮ ብሏል። የኢትዮጵያ ኩላሊት ህመም ማህበር በብሔራዊ ቲያትር ነፃ የምርመራ መርሃ ግብርም አካሂዷል። ጤና ሚኒስቴርም ከሌሎች ተባባሪ አካላት ጋር በጥቁር አንበሳ ሆስፒታል ቀኑን አክብሯል። በመራ ግብሮቹ ላይም በኢትዮጵያ የኩላሊት እጥበት ማዕከላትን ለማስፋፋት ስለመታቀዱም ተነግሯል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት በአራተኛ ዓመት የስራ ዘመን 19ኛ መደበኛ ስብሰባው የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጁን በሙሉ ድምፅ አጽድቋል። የኢንስቲትዩቱ መቋቋም የመንግስትና የግል ድርጅቶች ላይ ተግባራዊ የሚደረግ የተሟላ ግልጽና በቀላሉ ሊረዱት የሚችሉት የፋይናንስ ሪፖርት አዘገጃጀትና አቀራረብ ስርዓት የሚዘረጋ የሂሳብ ሙያን አንድ እርምጃ ወደፊት የሚወስድ እንዲሁም ሀገሪቷ አሁን ያለችበትን ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ለውጦች ታሳቢ ያደረገ በዓለም አቀፍ እውቅና ያለው የሂሳብ ባለሙያ ማፍራት እንደሚያስችልም ተጠቁሟል። በሰሜን ኢትዮጵያ ጦርነት የተሳተፉ የትግራይ ክልል ታጣቂዎችን ትጥቅ የማስፈታትና መልሶ የማቋቋም ሥራ የተቋረጠው በክልሉ ባለው የስልጣን ሽኩቻ መሆኑን የክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ለዓለም አቀፉ ማህበረሰብ ትጥቅ የማስፈታ ስራው የተቋረጠው በፌዴራል መንግስቱ እንደሆነ ደብዳቤ እንደጻፉ የገለጹ ሲሆን እውነታው ግን ስራው የተቋረጠው በክልሉ የፖለቲካ አመራሮች በኛው ነው ብሏል። የትግራይ ወጣት አካሉን አጥቷል። በዚህም በትጥቅ ማስፈታ ስራ ላይ የሚሰጠው ገንዘብ በቂ ባይሆንም ሰላማዊ ህይወት መምራት አለበት በማለት ለጋዜጠኞች በሰጡት መግለጫ ተናግረዋል። አክለውም የትግራይ ወጣት ዳግም ወደ ጦርነት የመግባት ፍላጎት እንደሌለውም ገልጸዋል። በክልሉ አንጻራዊ ሰላም መለሱን ተከትሎ በርካታ ኃይሎች የክልሉን ሰላም ለማወክና ከተጠያቂነት ለማምለጥ ክልሉን ግጭት ውስጥ የመክተት ፍላጎት እንዳላቸውም አክለው አንስተዋል። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ በዛሬ ዕለት ባደረገው የመሪዎች ስብሰባ የደቡብ ሱዳን መንግስት ያሰራቸውን አመራሮች እንዲለቅ ጠየቀም። የደቡብ ሱዳን መንግስት ከምክትል ፕሬዚደንት ሪክ ማቻር ጋር ግንኙነት ያላቸውን ከፍተኛ ወታደራዊና የሲቪል አመራሮችን ማሰሩ የሚታወቅ ሲሆን ከታሰሩት መካከል የአገሪቱ ወታደራዊ ኃይል ምክትል አዛዥና ሌሎች ሁለት ሚኒስትሮችን ይጨምራል። ኢጋድ ከስብሰባው በኋላ ባወጣው መግለጫው በተለያዩ የአገሪቱ አካባቢዎች የተጣሉትን የደህንነት ገደቦች እንዲያነሳ የጠየቀ ሲሆን ይህም በደቡብ ሱዳን እየታያለውን ከፍተኛ ውጥረት ለማርገብ እንዲሁም ነገሮች ወደ ጦርነት እንዲያመሩ ሊያደርግ ይችላል በማለት ምክር ሀሳብ ሰጥቷል። በደቡብ ሱዳን ለአምስት ዓመታት የተካሄደው የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ2018 በተደረገው የሰላም ስምምነት መቋጨቱ የሚታወቅ ሲሆን በዚህ ጦርነትም ከ400 ሺህ በላይ ደቡብ ሱዳናውያን መሞታቸው ይታወሳል ሲል ሮይተርስ ዘግቧል። በአርጀንቲና በተደረገ ተቃውሞ 20 ሰዎች ሲቆስሉ 103 ሰዎች ደግሞ መታሰራቸው ተሰማም። የጸጥታ ኃይሎች በአርጀንቲና ዋና ከተማ ቦነስ አይረስ ጡረተኞች ባዘጋጁት የተቃውሞ ሰልፍ የእግር ኳስ ደጋፊዎች ማኅበራትና ሌሎች ቡድኖች በተቀላቀሉበት ተቃውሞ ቢያንስ 20 ሰዎች ይቆስለዋል ተብሏል። ሰልፈኞቹን ለመበተን ፖሊስ አስለቃሽ ጭስ በመተኮስ ለማረጋጋት የሞከረ ሲሆን በሰልፉ ላይ 103 ሰዎች መታሰራቸውን ተሰምቷል። ከታሰሩት መካከልም አረጋውያን ሴቶችና ወጣቶች ይገኙበታልም ተብሏል። ከቆሰሉ ሰዎች መካከል ደግሞ አርጀንቲናዊ የፎቶ ጋዜጠኛ ፓብሎ ግሪሎ ተቃውሞውን ሲዘግብ ጭንቅላቱን በመመታቱ ከፍተኛ ጉዳት ደርሶበት በሆስፒታል ሕክምና እየተደረገለት እንደሚገኝም ተነግሯል። በዚህ ሳምንት ቦካ ጁኒየርስና ሪቨርፕሌትን ጨምሮ በርካታ ታዋቂ የእግር ኳስ ክለቦች ደጋፊዎች ተቀላቅለው ከጡረተኞች ጋር ነን፣ እንዲሁም ሰላማዊ ሰልፍ እናደርጋለን የሚሉ መፈክሮችን ይዘው ሰልፍ ወጥተዋል ሲል ዘገበው፣ አናዶሉ ነው።